ጌታ ሆይ፣ ከአንተ ወዴት እንሄዳለን? አንተ የዘላለም ህይወት ቃል አለህ። ዮ ዮሐንስ ወንጌል ምዕራፍ ስድስት ላይ በጣም ብዙ ክራውድ ክራይስትን ይከተለው ነበር እና ምን አላቸው? እናንተ የምትከተሉኝ እንጀራን ስለበላችሁ እና ስለጠጣችሁ ነው እንጂ እኔም ብላችሁ አይደለም። በጣም ብዙዎቻችን እግዚአብሔርን የምንፈልገው ስለምናገኘው ስለምንጠቀመው ነገር ነው በኋላ ስጋዬንና ደሜን ያልጠጣ የዘላለም ህይወት የለው ሲላቸው ግራ ተጋቡና በጣም ብዙ ደቀ መዛሙር ተመለሱ ይላል በኋላ አስራ ሁለቱ ቀሩና እናንተ መመለስ ከፈለጋችሁ ተመለሱ ሲላቸው ስምዖን ጴጥሮስ ምን አለመስ ከአንተ ወዴት እንሄዳለን ጌታ ወይ ከአንተ ወዴት እንሄዳለን አንተ የዘላለም ህይወት ቃል አለህ ጋይ ስንቶቻችንን ክራይስት ጋር መተን ሚኒንግ ያገኘን፣ ስንቶቻችንን ክራይስት ጋር መተን የህይወት ትርጉም ያገኘን ፐርፐዝ ያገኘን፣ በህይወታችን ግራ የገባን ኮንፊውዝ ሊሆንን ሰዎች የላይፍ ትርጉም የገባን እኮ ክራይስት ጋር መተን ነው፣ ክርስቶስን አግኝተን ነው። ሶ ጴጥሮስ ያንን ስለሚያ ከአንተ ወዴት እንሄዳለን? አንተ ጋር የህይወት ቃል አለን። ዩ ሜክ ሴንስ። ካላንተ ራሴን ማየት አልችልም የት ሊሄድ እችላለሁ? ሰው ካንተ ወደ የት እንሄዳለን እንድትሉ ትፈልጋሉ። ዛሬ ይህንን በደንብ ሪማይንድ ራሳችንን ማስታወስ አለብን። ከክራይስት ውጭ ላይፍ የለንም። እውነት፣ ህይወት፣ መንገድ ማለት ክራይስት ነው። ያለሱ ላይፍን ራሱ ማሰብ አይቻልም መቻች